ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ ከእግዚአብሔር ቃል አብረን የጌታን እውነት አብረን እንመለከታለን ኤፌሶን ምዕራፍ አምስት ከቁጥር አንድ እስከ ሁለት ያለውን እነዚህን ሁለት ቁጥሮች አብረን እናያለን እግዚአብሔርን ስለመምሰል ነው ባጭሩ ብንመለከተው እግዚአብሔርን ስለመምሰል በመጀመሪያ መልእክቱን ላነበው በጌታ በኢየሱስ ስም አነባለሁ እንግዲህ እንደ ተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ ክርስቶስም ደግሞ እንደ ወደዳችሁ ለእግዚአብሔርም መዓዛ ሽታ የሚሆን መባንና መሥዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደ ሰጠ በፍቅር ተመላለሱ። እግዚአብሔር አምላካችን ሆይ የቃልህን ደጆች ክፈትልን፣ አቤቱ ጌታ ሆይ አንተ ራስህ እንድታስተምረን፣ እግዚአብሔር ሆይ ይህንን መልእክት ለሚሰሙ ሁሉ ያንተ መልካሚቱ እጅ እግዚአብሔር ሆይ እንድትረዳቸው፣ ጥበብን ማስተዋልን እንድታበዛላቸው፣ ለእኔም ለባሪያ እንደሚገባ እውነትን መግለጥ እንድሰጠኝ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔርን መምሰል የመጽሐፍ ቅዱስ ትልቁ ትምህርት ነው። ለሰዎች እግዚአብሔር ሰውን ሲፈጥረው የተናገረው ነገር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ነው የተናገረው። እግዚአብሔርን መምሰል ወይ እግዚአብሔርን የመምሰል ህይወት ምን ለማመድ ከሆነ አምልኳችንም አገልግሎታችንም በእግዚአብሔር ዘንድ ተቀባይነት ያገኛል። እግዚአብሔርን ስለ መምሰል ግድ የለሽ ሆኖ ሰው እግዚአብሔርን ሊያመልክ ይችላል ሊያገለግል ይችላል። ወጣ ገባ ሊል ይችላል። እንዲሁም በዘመናት ሁሉ የእግዚአብሔር ህዝብ ከእግዚአብሔር ጋር የተላለፈበት ነገር ምንድን ነው ቢባል፣ እግዚአብሔርን ስለ መምሰል ችላ ብሎ ግን እግዚአብሔርን ደስ ለማሰኘት ጥረት ያደርግ ነበረ። እግዚአብሔር በእልፍ መስዋዕት ደስ ይሰኛልን? እግዚአብሔር እንደዚህ እያለ ሲጠይቅ ትመለከታላችሁ። አምልኮ፣ ስግደት፣ ዝማሬ፣ መስዋዕትም ለእግዚአብሔር ማቅረብ እጣን እግዚአብሔር ያዘዘው ነገር ነው፣ መልካም ነገር ነው። ግን በራሳቸው እግዚአብሔርን ደስ ያሰኙት ሰው ለእግዚአብሔር ግድ የለሽ ሆኖ ግን ለእግዚአብሔር መስዋዕት ቢያቀርብ እግዚአብሔር ደስ ሊያሰኝ ወይም ሊያከብር አይችልም በፍጹም። ስለዚህ እግዚአብሔርን መምሰል የትኛውንም ነገራችንን ከእግዚአብሔር ጋር ባለ ነገራችን ሁሉ በእግዚአብሔር ፊት ተቀባይነት እንዲኖረው ማድረግ የሚችል በጣም የከበረ እውነት ነው። ስለዚህ እግዚአብሔርን ስለ መምሰል ጥቂት የጌታን እውነት አብረን እንመለከታለን። እግዚአብሔርን መምሰል ማለት ምን ማለት ነው የሚለውን እንዲሁ በመጀመሪያ በአጭሩ ላስቀመጥ፣ ኢውሳቢያ የሚል የመጀመሪያው የግሪክ ቃል ላይ ትመለከታላችሁ ጎድሊነስ ተብሏል። አዲሱ መደበኛ ትርጉም ላይ ስትመለከቱ እውነተኛ መንፈሳዊነት ተብሎ ተተርጉሟል። በዚህ በመጋቢያ መልእክት ላይ ጢሞቴዎስ ላይ በተደጋጋሚ ይሄ ቃል ተጠቅሷል። እግዚአብሔርን መምሰል እግዚአብሔርን መምሰል የሚሉ ቃላቶች አሉ። ግን አዲሱ መደበኛ ላይ ስትመለከቱ እውነተኛ መንፈሳዊነት ተብሎ ተተርጉሟል። ስለዚህ እግዚአብሔርን መምሰል ማለት ምን ማለት ነው ቢባል እግዚአብሔርን በስነ ምግባር ባህሪ እየመሰሉ መመላለስ ነው። ዘፍጥረት ምዕራፍ አንድ ቁጥር 26 ላይ ስትመለከቱ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ተናግሯል። ስለዚህ እግዚአብሔር ከሰው የሚጠብቀው ነገር እግዚአብሔርን እየመሰለ መመላለሱን እግዚአብሔር ይጠብቃል ማለት ነው። ይሄ ማለም ማለት ነው። ከሌሎች ፍጥረታት ይልቅ ከእግዚአብሔር ጋር ህብረት ማድረግ የሚችል የሰው ልጅ ነው ከሌሎች ፍጥረታት ይልቅ የእግዚአብሔርን የጽድቁን ባህሪ የቅድስናውን ባህሪ እግዚአብሔርን የመምሰል ባህሪ ሊታይበት ወይ የሚጠበቀው ከሰው ልጅ ነው ማለት ነው። ስለዚህ እግዚአብሔርን መምሰል ማለት በስነ ምግባር እግዚአብሔርን መምሰል፣ ከእግዚአብሔር ጋር ህብረት ማድረግ መቻልን የሚያሳይ ነው። ወደዚህ ወደ ተነበበው ክፍል ስትመጡ ወይም ስንመለከት በጣም ወሳኝ የሆነ እግዚአብሔርን ለመምሰል ወሳኝ የሆኑ ነገሮችን ሶስት ነገሮችን ቁጥር አንድ ላይ ትመለከታላችሁ። እግዚአብሔርን ለመምሰል ምንድን ነው የሚያስፈልገው ነገር? እንደዚህ ነው የሚለው እንግዲህ እንደተወደዱ ልጆች እግዚአብሔርን የምትመስሉ ሁኑ ይላል። እግዚአብሔርን ለመምሰል የእግዚአብሔር ልጅ መሆን ይቀድማል ማለት ነው። ኤፌሶን ላይ ስትመለከቱ ኤፌሶን ምዕራፍ ሁለት ቁጥር አንድ ላይ እንደምትመለከቱት ሰው በበደልና በኃጢአት ምክንያት ሙት እንደሆነ ማለት እግዚአብሔር ጋራ የነበረውን ግንኙነት ያጣ እንደሆነ መጽሐፍ ቅዱስ ይነግረናል። የጨለመ ኃይላትን የክፉ መናፍስትን ፍቃድ እያደረገ የሚመላለስ ፍጡር እንደሆነ ምዕራፍ ሁለት ቁጥር አንድ ላይ ትመለከታላችሁ። በአየር ላይ አለቃ እንደሆነው እንደሱ ፈቃድ ትመላለሱ ነበር ብሎ ሰው በኃጢአት ምክንያት ከእግዚአብሔር ጋር አምልኮ ያቋረጠ፣ በሌላ አንፃር ደግሞ የጨለመ ኃይላትን የክፋት መናፍስት ፈቃድና ሀሳብ እያደረገ የሚመላለስ ፍጡር እንደሆነ ትመለከታላችሁ። ስለዚህ ሰው ከፍጥረቱ የቁጣ ልጅ እንደሆነ፣ ሃይማኖተኛ ሊሆን ይችላል ብዙ የሃይማኖት ስርዓት ሊኖረው ይችላል። ግን ሰው በፍጥረቱ ገና ሰው ሆኖ ሲወለድ የቁጣ ልጅ ሆኖ እንደሚወለድ የእግዚአብሔር ቃል ይነግረናል። ስለዚህ እግዚአብሔርን መምሰል ሰው ሁሉ አይችልም፣ በፍጹም አይችልም። ሰው እግዚአብሔርን መምሰል የሚችለው ማን ነው ቢባል፣ ይኸው ኤፌሶን እንደሚነግረን በጌታ በኢየሱስ ክርስቶስ በማመን የእግዚአብሔር ልጆች የሆኑ ናቸው። ምዕራፍ 1 ቁጥር አምስት ላይ ምንድ ነው የሚለው? በበጎ ፈቃዱ እንደወደደ ተመልከቶ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። እግዚአብሔር የሰው ልጆች በኢየሱስ ክርስቶስ አማካኝነት እሱ ከሚሰራው ስራ የተነሳ እርሱን በማመን የእርሱ ልጆች መሆን የምንችልበትን የጸጋ በር እግዚአብሔር ከፍቶልናል። ቁጥር 13 ላይ እንደምትመለከቱት እናንተም ደግሞ ይላል ክርስቲያኖችን፣ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ ኢየሱስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ስለዚህ ወንጌል ሲሰበክ የጌታን የማዳን እውነት ሲነገር፣ አሜን ብለው የተቀበሉ ኢየሱስን፣ የህይወታቸው ጌታ ያደረጉ ሰዎች የእግዚአብሔር ልጆች ናቸው። እና በዚህ ጊዜ የሚፈጠር ነገር አለ። በጣም ድንቅ የሆነ የእግዚአብሔርን እውነት የሚፈጠረውን ነገር መጽሐፍ ቅዱስ ሲነግረን ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል፣ አንኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር 17 ላይ። ስለዚህ ይሄ ነው የእግዚአብሔርን መምሰል የሚችል ሰው በኢየሱስ ክርስቶስ በማመን የእግዚአብሔር ልጅ የሆነ ሰው ነው። ልጅ ሳይኮን እግዚአብሔርን መምሰል አይቻልም። አንዳንድ እንስሳትን ስትመለከቱ ሰው የሚሰራውን ስራ ሊሰሩ ይችላሉ። ወይም ሰልጥነው ይህንን ሲያደርጉ እንመለከታለን። መኪና የሚነዳ ዝንጀሮ ልንመለከት እንችላለን። ሌባ የሚጠብቅ ስርዓት የሚያስከብር ውሾች፣ የሰለጠኑ ውሾችን በሚዲያ ተመልክተናል። እንደዚህ አይነት በጣም አስደናቂ ስራ የሚሰሩ ግን እነኚህ የሰለጠኑ እንስሶች ናቸው እንጂ ሰዎች አደሉ ማለት። ተግባራቸውን ተመልክተን ይሄማ ምንቀረው ሰው ነው እንደማንል ሁሉ ሰው ሃይማኖታዊ ነገር ስላደረገ እግዚአብሔርን መሰለ ማለት አደለም። በተፈጥሮ ሰዎች ለሌሎች ሰዎች ሊራሩ ይችላሉ፣ መልካም ሊያደርጉ ይችላሉ። መልካም ነገር ነው፣ በጎ ነገር ነው። ነገር ግን የእግዚአብሔር ልጅ መሆን ይቀድማል። በኢየሱስ ክርስቶስ በማመን አዲስ ፍጥረት የሆነው ሰው እግዚአብሔርን ለመምሰል የሚያደርገውን ነገር ከዚህ ጋር መምታታት የለበትም በፍጹም ይኸው እኮ ለመልካም ለመልካም እኔም አደርጋለሁ የሚሉ ሰዎች አሉ እና ያንን በማድረጋቸው የእግዚአብሔር ልጆች አይሆኑ ሰው በሚሰራው ስራ የእግዚአብሔር ልጅ አይሆንም ነገር ግን በኢየሱስ ክርስቶስ በማመን የእግዚአብሔር ልጅ ይሆናል የእግዚአብሔር ልጅ ሳይሆን የሚሰራው ስራ ጽድቃችን እንደ መርገም ጨርቅ ነው እንደሚል የእግዚአብሔር ቃል በእግዚአብሔር ፊት ዝም ብሎ ከንቱ ነገር ነው እንጂ የእግዚአብሔር ልጆች ሊያሰኘን አይችልም። ስለዚህ የመጀመሪያው መርህ ምንድን ነው ቢባል፣ ልጅ መሆን ይቀድማል ማለት ነው። ለልጆች ነው የተነገረው፣ ለልጆች ነው የተነገረው። ሁለተኛው መርህ የምትመለከቱት ምንድን ነው? ልጅ መሆን ብቻ አይደለም፣ እግዚአብሔር እንደሚወደን ማወቅ ደግሞ ሁለተኛ ሆኖ እዚህ ጋር ትመለከታላችሁ። ምንድን ነው የሚለው እንደተወደዱ ልጆች ይላል። እንደተወደዱ ልጆች፣ ስለዚህ መወደዴን ማወቅ አለብኝ ማለት ነው። አሁንም በተፈጥሮ ስትመለከቱ አንዳንድ ልጆች በወላጆቻቸው እንደማይወደዱ የሚያስቡ ወላጆቻቸው ለነሱ ደንታቢስ እንደሆነ የሚያስቡ ከሆነ ወላጆቻቸውን ማበሳጨት ነው የሚፈልጉት እንጂ ወላጆቻቸው የሚፈልጉትን ነገር ማድረግ አይፈልጉም። በፍጹም ምክራቸውን አይሰሙም። ለምን እንደማይወዷቸው ስለሚያስቡ ማለት ነው፣ ወይም ያንን በትክክል የሚያረጋግጡበት ነገር ስለሚኖራቸው ማለት ነው። ስለዚህ እንዲያውም የእነሱ ተቃራኒ ነው የሚሆኑት። አንዳንድ ሰዎች እግዚአብሔር እንደሚወዳቸው ባለማወቃቸው ምክንያት እግዚአብሔርን ለመምሰል አቅም የጎላቸዋል። ልጅ ስላልሆኑ አይደለም፣ የእግዚአብሔር ጸጋ ስለጎደላቸው አይደለም። በፍጹም ግን የእግዚአብሔርን ፍቅር በሚገባ ካላዩ እግዚአብሔርን መምሰል አይችሉም። ይሄ ነው አንዱ። ሁለተኛው መርህ ይሄ ነው፣ መወደዴን ሳውቅ እግዚአብሔርን ለመምሰል አቅም አገኛለሁ። ሐዋርያው ጴጥሮስን ስትመለከቱ ዮሐንስ ወንጌል ምዕራፍ 13 ላይ ለጌታ ለኢየሱስ ክርስቶስ እነዚህ እንኳን ከአንተ ጋር ባይሆኑ እኔ እስከ ሞት ድረስ ካንተ ጋር ቆማለሁ አለ። አሁን ልብ በሉ፣ ኢየሱስ ክርስቶስ እስከ ሞት ድረስ እንደሚወደው ሳያይ፣ የመስቀሉን ፍቅር ሳይመለከት ጌታን እስከ ሞት ድረስ መውደድ አይችልም፣ በፍጹም አይችልም። ስለዚህ ጌታ እንዲያውም ዶሮ ሳይጮህ ሦስቴ ትክደኛለህ ሲለው ትመለከታላቸው። ቀላማጅ ሆኖ የተናገረው አይደለም፣ ከልቡ ነው የተናገረው። ይሄን የምንመለከተው የሊቀ ካህናቱን ባሪያ ጆሮ እስከ መቁረጥ ድረስ የደረሰ ሐዋርያው ጴጥሮስ ነው። እና ሞክሯል እኮ ታግሏል። ኢየሱስ ክርስቶስ ጋር ለመቆም ሞክሯል። እንደ ጀግና ለመሆን ሞክሮ ነበር። ቤተ መቅደስ ድረስ ተሰውሮ ኢየሱስ ምን ይደርስበት ይሆን ብሎ እዛ ድረስ የወሰደው ነገር ምንድነው የሚባል ፍቅሩ ነው። ኢየሱስን ይወደዋል ይወደዋል እስከ ሞት ድረስ፣ ግን ከጌታ ጋር ለመቆም አይችልም። ለምን ቢባል እስከ ሞት ድረስ የሚወድ የጌታን ፍቅር ገና አላየም። አልገባውም። ይሄንን እና እንደምታውቁት ታሪኩ ላይ ኢየሱስ ክርስቶስ አላቀውም ብሎ ሶስት ጊዜ ካደው። ነገር ግን ጌታ ኢየሱስ ከሞት ከተነሳ በኋላ ኢየሱስ ፊት ቀረበ፣ ጌታም እንዲቀርብ ጥሪ ያደረገለት ለጴጥሮስም ንገሩት በማለት እና ጌታ ኢየሱስ ክርስቶስ አሁን ጠየቀው። ያኔ ሳይጠይቀው ነው የመለሰው። አሁን ጠየቀው ከነዚህ ይልቅ ትወደኛለህ አለው እና ያኔ ጌታ ኢየሱስን እኔ እንጃ አላለም። ትላንትና እንደዚህ ብዬ ፎክሬ ምናምን ብሎ አላለም። እንዴት እንደሚወደው እስከ ሞት የተወደደበትን ፍቅር አይቶታል። እሱ ቢክደውም ኢየሱስ ክርስቶስ በፍቅሩ ጸንቶ ለእሱ ያደረገውን ውለታ ተመልክቷል። ልቡ በጌታ ፍቅር ነዷል። ስለዚህ አልወድህም አላለም። ጌታ ሆይ እወድሃለሁ፣ እወድሃለሁ እንድወድህ አንተ ታውቃለህ እያለ ሲናገር ትመለከታላችሁ። እውነትም ደግሞ ጌታን በፍቅር ለሱ በመሰጠት አገልግሎ ወደ ፍጻሜው የገባ ሐዋርያ ነው። ይሄ ታሪክ ለኛ የሚነግረን የከበረ እውነት አለው። እግዚአብሔርን ለመምሰል ትልቁ አቅማችን በጌታ መወደዳችንማው እንደተወደዱ ልጆች ይላል። ተመልከቱ እዚሁ ኤፌሶን ላይ ምዕራፍ አንድ ቁጥር ዘጠኝ ላይ ተመልከቱ ምን እንደሚል በክርስቶስ ለማድረግ እንደወደደ እንዳሳቡ። ቁጥር አምስትም ላይ ቅድም ስላነበኩት ብዬ ነው በበጎ ፈቃዱ እንደወደደ። በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል ማነው የወደደን አብ እንደወደደን ይላል ቁጥር ዘጠኝም ላይ ደግሞ በክርስቶስ ለማድረግ እንደወደደ ስለዚህ እግዚአብሔር ወዶን ማለት የእኛ ነገር አይደለም እግዚአብሔር ልጁን እንዲሰጥ ያደረገው ኢየሱስ ክርስቶስ ነፍሱን እንዲሰጥ ያደረገው የእኛ ነገር አይደለም ስለወደደን ግዴታው ስለሆነ አይደለም እሱ ፈጣሪ ነው ግዴታው ነው እንደሚሉት ሰዎች እንደዛ አይደለም በፍጹም ከፍቅሩ የተነሳ እና መስቀልን ስታስቡ እኛን የወደደበትን አስደናቂ ፍቅር ነው የሚያሳየው። በዚህ ፍቅር መነቃቃት ያስፈልገናል። ጳውሎስ ለኤፌሶን ክርስቲያኖች እጸልይላችኋለሁ የምጸልይላችሁ ወርዱ፣ ስፋቱ፣ ጥልቀቱ ከመታወቅ የሚያልፈውን የጌታን ፍቅር በማወቅ እንድትበረቱ ነው ያለበት ምስጢር እዚህ ጋር የምትመለከቱት ነው። የጌታን ፍቅር እያወቁ እየገባቸው ሲመጣ ጌታን ደስ ለማሰኘት እርሱን በመምሰል ለመመላለስ የሚሰጡ ይሆናሉ። ስለዚህ ምን ያህል ገብቶናል፣ ጌታ እንደሚወደን? ጌታ ይወድሃል። ጌታ ይወድሻል። ጌታ ይወደናል። ስለኛ ነፍሱን አሳልፎ ሰጥቶናል፣ ይወደናል። ብዙ ድካም ጉድለት ቢኖረንም ኢየሱስ ይወደናል። ስለዚህ መወደዳችንን ማወቅ አለብን። ሌላው ሶስተኛው የምትመለከቱት ነገር ደግሞ ከእርሱ ጋር ጊዜ ማሳለፍ ነው። ምንድን ነው የሚለው? እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይላል። እዚህ ጋር ያለው ቃል ኢውሳቢያ ሳይሆን ሜሜቴስ የሚል ቃል ነው ያለው። ይሄ ማለት ደግሞ ምን ማለት ነው? ኢሚቴት ጋድ፣ እግዚአብሔርን ኮርዡት፣ እግዚአብሔርን ኮርዡት እንደማለት ነው እና የምትከተሉት ሁኖ ሲባል ልክ እሱ የሚያደርገውን ነገር እያየን እሱ በሄደበት አቅጣጫ ያንን ዱካ እየተከተሉ እንደ መሄድ ነው እዚህ ጋር የተቀመጠው፣ እና እግዚአብሔርን እየኮረጁ መኖር ማለት ነው። ሁላችንም እንደምናቀው ትምህርት ቤት ውስጥ ተማሪ ከሌላው ተማሪ ሲኮረጅ አይተናል። እና መኮረጅ ማለትን የፈተናውን አላቀው ከአቅሜ በላይ ነው፣ ስለዚህ የሚያቀውን ተማሪ አይና ኮርጃለሁ። ምንም እንኳን በስነ ምግባር ይሄ ልክ ባይሆንም ማለት ነው፣ ልክ ባይሆንም፣ ነገር ግን አሁን ለምናገረው ነገር ግን በጣም ጥሩ ምሳሌ ስለሆነ ነው ይሄንን ማነሳው። እዚች ምድር ላይ የሚመጣብንን ልዩ ልዩ ተግዳሮትና ፈተና እኛ አንችለው እንትና እንዳደረገ እንዳደርግ አይደለም እግዚአብሔር እዚህ ምድር ላይ የሚፈልገው። በጣም የብዙ ሰዎች ውድቀት እሱ ነው እንትና እንዴት አደረገ፣ እሱን እናረጋል። ፓስተር እንትና ምናምን እንትና እንዴት አደረገ፣ ሰው እንደኖረ ነው የምንኖረው። ይሄ ነው አንዱ ውድቀት። እግዚአብሔር እዚህ ምድር ላይ እኛን ያስቀመጠን ኢየሱስ እንደኖረው እንድንኖር ነው፣ እሱን እየኮረጅን እንድንኖር ማለት ነው። እሱ የመለሰውን መልስ እየመለስን እንድንመላለስ ነው። ግን ልብ በሉ፣ ተማሪ መኮረጅ ጥሩ ባይሆንም የሚኮረጀው ግን አጠገቡ ካለው ተማሪ ነው። ጠጋ ብሎ ካለው ተማሪ ሊያይ በሚችል ሁኔታ ማለት ነው። ጤናማውን እዚህ ጋር የምትመለከቱን መኮረዥንም ኢየሱስን መኮረዥ የሚችሉት እነማን ናቸው ቢባል ከኢየሱስ ጋር የተጠጋጉ ናቸው። ከኢየሱስ ጋር አብረው የሆኑ ሰዎች ናቸው። አብዛኛውን ጊዜ እግዚአብሔርን ለመምሰል ለእኛ ጭንቅ የሚሆንብን ለምንድነው ብትሉ፣ ለጸሎት ጊዜ እናጣለን፣ ለቃሉ ጊዜ እናጣለን ቤተ ክርስቲያን ሄዶ ከቅዱሳን ጋር ሕብረት ለማድረግ ጊዜ እናጣለን። ከዛ ይልቅ ሚዲያ፣ ልዩ ልዩ ነገር ልባችንን አይምሯችንን እሱ ሞልቶታል እና ምን ይሆናል? የሰማነው ውስጣችን የሞላው እርሱን እንኖራለን ማለት ነው። የሆነ ቻለንጅ ሲመጣ አይምሮ ውስጥ ያለውን የገባኝን፣ የማቀውን እሱን ነው የማደርገው። የማቀው የገባኝ ኢየሱስን ከሆነ ቃሉን ከሆነ የምመልሰው ልክ ጌታ እንደመለሰው ነው። በነገራችሁ ላይ ይሄንን በጣም ግልጽ አድርጎ ስለሚያሳይልኝ ምዕራፍ አራት ቁጥር ሰላሳ ሁለትን ወጣ ብላችሁ ብታዩት ጥሩ ነው። እንደዚህ ነው የሚለው፣ እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ነው ይላል። ተመልከቶ አንደኛው በጣም ትልቁ የክርስቲያን ህይወት የይቅርታ ህይወት ነው። ግን ይቅር በሉ ሲል ማን ይቅር እንዳለ እንደሚል ልብ በሉ ክርስቶስ ይቅር እንዳላችሁ። ስለዚህ ኮርጁት ኢየሱስን ማለት ነው፣ በቃ ጌታ እንዳረገው አድርጉ ማለት ነው። ስለዚህ ከጌታ ጋር አብሮ መጠጋጋት በጸሎት አልችልም፣ ቅድም እንዳልኳችሁ አንችልም፣ እያንዳንዳችን አንችልም፣ አንችልም። ክርስትናን የመኖር አቅም የለንም። ራሳችንን ማዳን ማንችል ሰዎች ብቻ አይደለንም። ከዳንን በኋላ የዳነ ሰው ህይወት መኖር በራሳችን አንችልም ግን የሚያስችለው ጌታ ጸጋውን አቅሙን በውስጣችን አስቀምጧል። ያ አቅም ግን በተገቢ መንገድ እንዲገለጥ ከኢየሱስ ጋር አብሮ መሆን ወደ ጸጋው ዙፋን በጸሎት መቅረብ እጅግ ወሳኝ ነው። ስለዚህ እግዚአብሔርን ለመምሰል በጣም ወሳኝ መርህ ምንድን ነው ቢባል ከጌታ ጋራ መጠጋጋት ከሱ ጋራ ጊዜ ማሳለፍ ነው ማለት ነው። እቺ የመጨረሻውን ነገር ላንሳላችሁ። እግዚአብሔርን በምን እንምሰለው? እግዚአብሔርን በምን እንምሰለው? ተመልከቱ ቁጥር ሁለት ላይ እንዴት እንደሚል ክርስቶስ ደግሞ እንደወደዳችሁ፣ ለእግዚአብሔርም የመዓዛ ሽታ የሚሆንን መባና መስዋዕት አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። ጌታን የምንመስልበት በጣም ወሳኝ ነገር ፍቅር ነው። በፍቅር መመላለስ ነው። ፍቅር መጽሐፍ ቅዱስ ላይ በተለይ ጳውሎስ ክርስቲያኖችን ሲያሳስብ በሁሉም መልእክቶቹ ላይ ማለት ትችላላችሁ ትልቅ ቦታ የሚሰጠው የመጀመሪያውን ስፍራ የሚሰጠው ለፍቅር ነው። እንደ ፓኬጅ ነው። ፍቅር ውስጡ ብዙ ነገሮች አሉበት። ሕግን ሁሉ ይፈጽማል በፍቅር የሚመላለስ ሰው እና ፓኬጅ ነው ፍቅር። ግን ይሄንን እንዴት እንዳስቀመጠው ተመልከቶ ኢየሱስን ነው ያሳያቸው ክርስቶስ ለእግዚአብሔር የተወደደ ሽታ አድርጎ ራሱን አቅርቧል። በመጀመሪያ ቁጥር ሰባት ላይ ምዕራፍ አንድ ቁጥር ሰባት ላይ ያለውን ተመልከቱ። እንደዚህ ነው የሚለው በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይላል። ቤዛ የሚለው ቃል ሰሞኑን በጣም በብዙ አንጻር ይነገራል። እግዚአብሔር ይመስገን። የወንጌል ቁልፍ መልእክት ነው። ምትክ ማለት ነው። ምትክ ማለት ነው። ጌታ ኢየሱስ ክርስቶስ በመስቀሉ ላይ ስለ እኛ ምትክ ሆኖ ደሙን አፈሰሰ። ደሙ ሊፈስ የሚገባ የኔና የእናንተ ነበር። እኛን ልንሞት የሚገባ የነበረው ኢየሱስ ክርስቶስ ግን የኛን ቦታ ወሰደና የእግዚአብሔርን ቁጣ በራዩ ላይ ተቀበለ። ቤዛ ሆነልን። በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው ይላል። ክብር ለጌታ ይሆን። ኢየሱስ በመስቀል ላይ ከሰራው ስራ እየተነሳ በእግዚአብሔር ፊት ነውር አልባ ሆነን መቆም ቻለን። ደሙ በደላችንን ደመሰሰለን። ስሬት ማለት እሱ ማለት ነው። ኃጢአት ተደመሰሰ ከጌታ ከኢየሱስ ደም የተነሳ ማለት ነው። እኛ ከምንሰራቸው ተግባራት የተነሳ አይደለም፣ ከኢየሱስ ደም የተነሳ ይሄ፣ መስቀሉ ነው። አሁን በአባቱ ቀኝ ነው ያለው ኢየሱስ ክርስቶስ። በአባቱ ቀኝ ሲቀመጥ እንዴት ተቀመጠ? ቁጥር ሁለት እሱ ነው የሚናገረው። ምራፍ አምስት ቁጥር ሁለት ላይ በአብ ቀኝ ሲቀመጥ ኢየሱስ ክርስቶስ ለእግዚአብሔርም ይላል የመዓዛ ሽታ የሚሆን መባና መስዋዕት አድርጎ ስለ እናንተ ራሱን አሳልፎ ሰጠ ይላል። ክብር ለጌታ ይሁን። ኢየሱስ ክርስቶስ በሰማይ በአብ ቀኝ እንዴት ነው የተቀመጠው ቢባል አቀማመጡ እግዚአብሔር አፍንጫ፣ በእግዚአብሔር አፍንጫ መልካም መዓዛ ሽታ። ይሄ የብሉይ ኪዳን መስዋዕቶች ናቸው። ለእግዚአብሔር ጣፋጭ ሽታ ሆነው ለእግዚአብሔር የሚቀርቡ በተለይ ሰው በእግዚአብሔር ደስ ሲሰኝ ለእግዚአብሔር ምስጋና ማቅረብ ሲፈልግ የሚያቀርበው ኖህ ከመርከብ ከወጣ በኋላ ለእግዚአብሔር ያቀረበው የምስጋና መስዋዕት እግዚአብሔር ጣፋጩን ሽታ አሸተተ ብሎ ይናገራል። እና አንዳንድ መስዋዕቶች እንደዚህ ነበሩ በብሉይ ኪዳን። ልክ እንደሱ ማለት ነው እያንዳንዳችን ጠረናችን ኢየሱስ ክርስቶስ ሆኖልናል። ክብር ለጌታ ይሁን። ብዙ ድካም ብዙ ጉድለት ቢኖርብንም እግዚአብሔር በክርስቶስ ያሸተናል ተቀበላል። አሁን ምን እንደሚል ተመልከቱ። እግዚአብሔር ለክርስቶስ ራሱን እንደዚህ አሳልፎ እንደሰጠ በፍቅር ተመላለሱ ይላል። አሁን ምን ማለት ነው? ይሄ ፍቅር ማለት በፍቅር መመላለስ ማለት ምን ማለት ነው? ጎናችሁ ያለውን በጌታ ፍቅር እወድሃለሁ በሉ ማለት ነው። በጣም ቀላል ነገር፣ በጣም ቀላል ተራ ነገር ከውጭ የቆረጅ ነው እሱ ማለታችን፣ ክፋት ባይኖረውም እሱ ማለት ግን አይደለም። በሱ መታለል የለብንም። ምን ማለት መሰላችሁ፣ መስዋዕትነት ያለው ምልልስን ነው የሚያሳየው። ከእኔ ይልቅ ወንድሜ ይበልጣል ብሎ መመላለስን የሚያሳይ ነው። አንደኛ ዮሐንስ ላይም ዮሐንስ እንደዚህ ብሎ አስቀምጧል። አንደኛ ዮሐንስ ምዕራፍ ሶስት ቁጥር 16 ላይ እንደዚህ ይላል። ታስታውሳላችሁ መቼም ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና ወንጌሉ ማለት ነው መልእክቱ ላይ ያለው 3:16 ተመሳሳይ ናቸው። ግን ደግሞ በጣም ሚገርም አይነት ተዛምዶ ተሰርቶበታል፣ መልእክቱ ላይ ተዛምዶ ተሰርቶበታል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ስለ ጌታ ነው የሚነግረን። እግዚአብሔር በልጁ መስዋዕትነት እኛን እንደተቀበለ ነው የሚነግረን። የእግዚአብሔርን ሥራ ነው የሚናገረን። መልእክቱ ላይ ግን እኛም ልክ እንደ ኢየሱስ እንድናደርግ ጥሪ የሚያደርግበት ነው። እንደዚህ ነው የሚለው፣ እርሱ ስለ እኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። ፍቅር በዚህ ነው የተገለጠው፣ በመስዋዕትነት ነው የተገለጠው። እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ይላል፣ አያቸው። ስለዚህ በፍቅር መመላለስ ማለት ምን ማለት ነው ቢባል የእኛን ፍላጎት ሳይሆን የወንድማችን ያገባናል ማለት ነው። በየትኛው ማቅጣጫ እኔ መሰለኝን እያደረግኩ ጌታ እንትን አይበለኝ እንጂ ሰው የፈለገውን ቢል ብለን እንድንመላለስ እግዚአብሔር አይፈልግም ማለት ነው። ከሰዎች ጋር ባለን ግንኙነት አንዳንድ ጊዜ ለሰዎች ሲባል መብታችንን መሰዋት ይጠይቀናል ማለት ነው። ለዘላለም ስጋ አልበላም ለምን ወንድሜ ከሚሰናከል እንዳለው ጳውሎስ ማለት ነው። እና ይሄ ማለት ነው መስዋዕትነታዊ ፍቅር ገብቶታል እና አውቋል። ግን እውቀት አይደለም ዋናው ወንድሜ ነው እንዳለው ማለት ነው። ኢየሱስ ክርስቶስ ስለ እኛ መስዋዕት አድርጎ በእግዚአብሔር አፊት ራሱን አቅርቧል። አሁን ቀርቧል። እንደዚህ አይነቱ መስዋዕት አንተም ስለ ሌሎች ራስህን አሳልፈ ስጥ የሚል ነው። እና በዚህ ፍቅር እንድንመላለስ እግዚአብሔር ይፈልጋል። ስለዚህ እግዚአብሔር መምሰል በዚህ መልኩ ይገለጣል ማለት ነው። እግዚአብሔር መምሰል የጥሪያችን ዋነኛ ዓላማ ነው። እግዚአብሔርን ለመምሰል ከእግዚአብሔር መወለድ፣ እግዚአብሔርን ለመምሰል በእግዚአብሔር መወደዳችንን ማወቅ፣ እግዚአብሔርን ለመምሰል ከእግዚአብሔር ጋር መጠጋጋት አስፈላጊ ነው። እግዚአብሔርን መምሰል ማለት በፍቅር መመላለስ ማለት ነው። እነኝህን ነገሮች እግዚአብሔር በልባችን ያስቀምጥልን፣ በተግባርም ደግሞ በዚህ እውነት እንድንመላለስ ጸጋውን ያብዛልን። እግዚአብሔር ሆይ ስምህ ይባረክ፣ ስለ ቃልህ እናመሰግንሃለን። ይህ ሰማያዊ እውነት ነው። ጌታ ሆይ አቤቱ፣ ሕይወታችን በዚህ እንዲመራ አንተን በመምሰል እንድንመላለስ ጌታ ሆይ፣ በፍቅር እንድንመላለስ ጸጋህ እንዲረዳን፣ መንፈስህ እንዲያግዘን አቤቱ፣ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ክብር ሁሉ ለስም ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን።